ያለው ጋይስ የምሬ ንብረቱ ማን ነው ደስ ያለው እሱ ምንድ ነው አብርሃም ነቅ። አንድ ሁለተኛ ደግሞ ቅፍቅፍ አደረገች እኮ ጋይስ ቅፍቅፍ ማለት ነው። እና የፈለገ ባልዋ ቢሰደብበት ወይም ደግሞ ሚስቱ ቢሰደብበት ማን እንደ ሚስት ማን እንደባል እኔ የለሁበትም። እኔ አሁን አሽቃባጮች ወይም ደግሞ ተሳዳቢዎች በመሀል እንደምንቀር ተረድቻለሁ። የምሬ ንብረቱ እንደ ቅፍ አድርገ እንደ ህፃን እኮ እጉያ ውስጥ አስገባችሁ። ቅፍ አድርገ ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ዋላችሁ? ደህና ናችሁ? ሰላም ነው። ለማንኛውም ቤተሰብ ላይክ ሼር ሰብስክራይብ እያደረጋቸው እና እውነት ለመናገር እኔ ደስ ብሎኛል። እኔ አይመለከተኝም፣ ድራማ ሆን ፕራንክ ሆን ምንም ይሆን አያገባኝም። እኔ ምን በፕራንኮችም በድራማዎችም መሀል ጭቅጭቅና ጥል፣ መጥፎ ንግግር መነጋገር ነው የሚያናደደኝ። ከዛ ውጪ ማለት ነው መጨረሻው ሲያምር ወይም ደግሞ የፍቅር ጥግ ሲያሳይ እኔ ደስ ይለኛል ማለት ነው። እውነት ለመናገር እኔ ደስ ብሎኛል። ምንም ይሆን ምንም፣ እኔ ደስ ብሎኛል በበኩሌ ማለት ነው። እናንተ እንዴ እንዲ ምን አይነት ደስታ ነው የተሰማችሁ? እኔ እንጃ፣ እናንተ አላውቅም አላውቅም ስለ እናንተ ማለት ነው። ያው ኮሜንት ስርም ብዙ ነገር እያላችሁ ስለነበረ እኔ ቤት የምትመጡ ልጆች አይደላችሁ፣ በነገራችን ላይ እዛ እየኮመታችሁ ያላችሁ አላውቅ ትኖሩ ስለናችሁ ግን እስከ መጨረሻ ትከታተለው እንዴ እናንተ፣ እስከ መጨረሻ ሰብራ አድርጋቸው እስከ መጨረሻ ተከታተላችሁ፣ ቪዲዮ ማየትታችሁ የፍቅር ጥግ ፍቅር የተገላለጹበት ወይም ደግሞ የተቃቀፉበትን ፓርት ማየትታችሁ፣ መጀመሪያ መግቢያ ይታችሁ ትልባለባ ትለባለባላቸው እንዲ ያተሰዳደቡ እስከ መጨረሻ ተመልከቱ። ለማንኛውም ወደ ቤታቸው ገብተዋል። እኔ ቀንም ተናግሬ የነበረ ቤታቸው እንደገቡ ማለት ነው እና መረጃው ደርሶ የነበረ የዛኔ ጥዋት አካባቢ ማለት ነው፣ ቤታቸው እንደገቡ። ሌላ ደግሞ እንግዲህ ሩታዬ ነገ እየተንከባከብሽ ሽር ጉድያልሽ በቤትሽ እንግዲህ ስትንከባከቢ ነው የምታሳየን ማለት ነው። እኔ የሞነ እውነት ለመነገር ደስ ብሎኛል። ጭቅጭቃቸው አበቃ፣ እንትርካቸው አበቃ። በሰላም በፍቅር በደስታ እንድትኖሩ ነው የምንፈልገው። የእናንተ ደግሞ ውድቀት የሚፈልግ ብዙ ሰው አለ፣ ብዙ ምቀኛም በዙሪያቸው አለ። ስለዚህ ያን ምቀኛም ደግሞ መግደል አለባቸው፣ እሺ የበታች ማድረግ አለባቸው። ብዙ ምቀኛሞች አሉ። የእናንተ ውድቀት የሚመኝና ና ቻናሉ ራሱ የአብርሃም ቻናል ራሱ ትላንትና ወርድዋ አይታይም ይታይም ሲሉ ለነበሩትም ደግሞ የትላንትናው ቪዲዮ እንግዲህ ከሶስት መቶ ሺህ በላይ ታይተዋል ማለት ነው። አረ ገና ከፍ በሉልን የምሬ ነው ምላችሁ እንዴ ገና ከፍ በሉልን ከፍ እያላችሁ አቃጥሉ ማለት ነው ህዝቡን ማለት ህዝቡን ስላቸው እንደዚህ የእናንተን ውድቀት ለሚመኘው ማለት ነው። እኔ እውነት ለመናገር ቅድም ራሱ አይቸው ቢሁ ማለት ነው የማታው ቪዲዮ አይቸው ከሶስት መቶ ሺ በላይ ሆነዋል። እንዴት ደስ እንዳለኝ እኔ አትጠይቁኝ። ሌላው ደግሞ ከዚህ በኋላ ደህና ደህና ነገር እየሰራችሁ ንውለን እንጂ እየተጨቃጨቃችሁ ወይም ደግሞ እየታረካችሁ እንዳመጡብን። እኔ እውነት ለመናገር ደስ ብሎኛል። እኔ አይመለከተኝም። አብርሃም፣ እንኳን ደህና ወንክለ ለማንኛውም ያው። ማስታወቂያ ነው እያላቸው ነበረ። በቃ ችግር የለውም ማስታወቂያ የሚሆን ምንም ይሁን ምንም ዋናው ደህና መሆናቸውን ነው የምንፈልገው ማለት ነው። እና በተለይ ደግሞ እንደዚህ መጨ ከመጨቃጨቅ ወጥተው በደህና ነገር ሲመጡ ደስ አይልም? ጋይስ የምሬ ነው ብላቸው። እኔ ደስ ብሎኛል። በቃ መጨረሻ አካባቢ ሩት አቅፍ ስታደርገው አይዞህ፣ እሺ አሁን ትድናለህ፣ እሺ ስትለው እሺ ሲላት ማለት ነው። በቃ ይህን ነው የናፈቀንኛ ይሁን አለ አይደለም በደህና ነገር መምጣታችሁ ነው የምንፈልገው። ግን እኮ እናንተ ሳምንትም እኮ አቆዩም የምር ሳምንት እራሱ አቆዩም ትጀምሩታላችሁ። ጭ ሴጣን ይመስል ማለት ነው እና ሳምንት ወይም ደግሞ አስራ አምስት ቀን እራሱ አትቆዩም፣ ወዲያውም ደግሞ ወደ ገደሉ ይገባሉ ማለት ነው ወደ ጭቅጭቅ እና ለማንኛውም ደስታችን አትንጠቁን፣ በሰላም እንኖሩበት። ለማንኛውም ያው ሄደዋል እንግዲህ አይታችኋል ብዬ አስባለሁ። ኤፍሬምና ያ ልጅም ደግሞ ግብግብ ግብ እየተያዙ ነበረ። ወንድሜ የምን አደረግከው ምን እያደረግክ ነው ምናምን ምናምን እያለ ነበረ እና ልጁ ምንም አላደረኩም ሲልም ነበረ። እሺ ከልጁ ጋር ስትታረቃላችሁ ወይስ እንዴት? ምን ልታደርጉ ነው? ለማንኛውም ሰላም ፈጥራችሁ ኑሮ ሁላችሁም። ልጁ ደግሞ ማለት ነው አድርጎት ቢሆን ወይም ደግሞ የሆነ ሰው አለብኝ ብሎ ገፍትሮ ጥሎ ያሳመመ የለም። የዛኔ ደግሞ እንኳን መታሰር መደብደብም ነበረ ማለት ነው። ስደቡኛሉ ዛሬ እንዳሰድቡኝ እኔ ደስ ብሎኛል። የምሬ ነው ምላችሁ። ማታ እንደውም ስትጫረሱ ነው ያደራችሁ። ከምትጫረሱ ስደቡኝ በግሬት ፋሚሊ በቃ ጨዋ ጨዋ ልጆች ስለሆናችሁ ቤት የምትመጡ እኔን ስደቡኝ፣ በፈቃደኝነት እኔ ፈቅጄላቸዋለሁ። የሌላ አካል መጥቶ ግን እሰድብሻለሁ ሲል አጥቤ ጨምቄ አጣጥቤ መልሰዋለሁ። እናንተ ከልባችሁ አይደለም የምትሳደቡት፣ በቃ ገረፍ ገረፍ ነው የምታደርጉት ማለት ነው ዝም ብላችሁ። ስለዚህ እኔን ሰድባችሁ ብትወጡ ንዴታችሁ ብትወጡ ይሻላችሁ ነበር። እኔ ማታ እራሱ ኮሚኒቲ ላይ አስቀምጬላችሁ ነበር ፒን አርጌ ማለት ነው። ስለዚህ እሱ ነው የሚሻላችሁ እንጂ አትሰዳደቡ። ይኸው እነሱ እኮ የምሬ ነው ብላችሁ ቤተሰብ ያስፈለገ ነገር ተፈጠረ። ይኸው ዛሬ አያችሁ አይደል? አሁን መግቢያ ላይ ያስቀመጥኩላችሁ ተቃቀፉ፣ እሺ እንትን አሉ እና መጡ እና ታዲያ ሃይ ጋይስ ተበልተናል እኮ እኛ እንዴ። በቃ ከዚህ በኋላ ጭ መነታረቅ። አብረሀም አንተ እንደዚህ ያደርገ። እውነት ለመናገር እኔ በጣም ነው ያዘንኩኝ ዛሬ ማለት ነው። እሱ ምን እንዳሳዘነኝ ታውቃላችሁ? የሰው ልጅ የእውነት ታሞ የእውነት በሽተኛ ሆኖ ራሱ የፈለገ ጥፋት ቢያጠፋ፣ ራሱ የፈለገ ነገር ቢያደርግ ራሱ አይመልስህ ይድፋ፣ በወሰደ ወሰደው በቃ እንዴ ተገላገልን የሚል ኮሜንት አይቼ እንዴት እንደዘገነነኝ ሰው እኮ የምር እዚች ምድር ላይ እኮ ማንንም በማንንም እየደረሰ አይደለም። እነዚህ ልጆች ቪዲዮ ነው እየሰሩ ያሉት እና ሩታ ራሱ አንቺ ራሱ በደገመሽ እያሏት ማለት ነው። በነገራችን ላይ ከግሬስ ፋሚሊ ውጭ ያሉት ወይ ሩታ ደጋፊ ልትሉ ትችላላችሁ፣ ወይም ደግሞ የአብርሃም አይደሉም። የምሬ ነው ብላችሁ የሌላ አካል ነው እና አብርሃም በወሰደ በደፋ አንቺ በደገመሽ ሲሏት ነበረ፣ በዛ በተቆራረጠ ቪዲዮ በተወሰደ ማለት ነው። ጠቅላላ ስድብ ከአንድ ሺህ በላይ ኮሜንት ስድብ ማለት ነው እና ለሰው ልጅ እንደዚህ ክፋት በታስቦ ደስ ይለናል። እኔ ደስ ይለኛል በበኩሌ ለሰው ልጅ። እንደዚህ ነገም በምን አይነት በሽታ እንደምትያዘ አታቁም፣ ማናችንም አናቅም። ትናንትና ከኛ ጋር የነበሩትን ዛሬ ታመው እርዳታ እየጠየቀ ያለ ህዝብ አለና፣ ትናንትና ጤነኛ የነበረው ወይም ደግሞ ሰው ሲረዳ የነበረውም እንደዛ የሆነ ሰው አለ። ስለዚህ ዛሬ ላይ እናንተ በሌላኛው ሰው ስትሳለቁ ነገ ደግሞ በእናንተ የምንሳለቅበት ቀን ቅርብ ይሆናል ማለት ነው። እኔ አልሳለቅም፣ ባጃችሁ ገቡ። እኔ ምንድነው በምላስ ነው ይመጣል ይባላል ግን በጥርስ ነው በምላስ ነው ነገር ከጀመራችሁና ያ ያ ነገር ስላለ እኔ ቁጡብ ብላለ ቁጡብ እቆጣባለ ማለት ነው። ለማንኛውም ያው በደህና መተዋል፣ ይብላኝ ለተሳዳቢዎቹ። ይድፋ እንደዚህ ያደርግ ስትሉ ለነበራችሁ ቲክቶክ ሰፈር ወይም ደሞ አንቺን በደገመሽ እንዳውም ከነልጅሽ ድርግም ያደርግሽ ድፍት ያደርግሽ ሲሏት ነበር። እኔ እውነት ለመናገር እኔ ምን አይነት ህዝብ እንዳለ ራሱ ግርም ይለኛል። ኢትዮጵያዊ ናችሁ ግን፣ ወይስ ከሌላ ሀገር መጣችሁ አማርኛ ተምራችሁ ነው የምትሳደቡት ማለት ነው? እኔ ኢትዮጵያዊ እስከሆነ ድረስ አበሻ እርስ በራሱ የሚጨካከል ለከተና ይመስለኝም ነበረ። ለቀ ጨካኝ ነው። ከህዝቤ እንዲህ ምንድን ነው? ፈጣሪ አይጣለኝ የሚባለው እሱ እውነቱን ነው። ለካ ህዝቤ ፈጣሪ ብቻ አይጣለኝ ይላል። አው እና እንደዛ ነው እላችኋለሁ። ለማንኛውም እነሱ የእነሱ ደህንነት ነው የምንፈልገው። አሁን ደህና ሆነዋል፣ ቤታቸውን ቁጭ ብለዋል። በነገው ቪዲዮ ደግሞ ምናልባት በሩታ ቤት ሊመጡ ይችላሉ፣ እሱም ሩታ ሽር ጉድ እያለች ስትንከባክበው። ነገር ግን ከዚህ በኋላ ጣልቃ መግባት እንደሌለብን ያው ተረድቻለሁ። እኔ ገብቼም አላቅም፣ አያገባኝም። እኔ ገብቼ አላቅም፣ ደርሼም አላቅም። አንተ አብረሽ እንደዚህ አንቺ ሩታ አንዳንድ ዩቱበሮች ማለት ነው፣ ልዞርባችሁ እንዴ የምር ነው ብላችሁ እቤት ትመጣላችሁ። ልዞርባችሁ ወይ ማለት ውሽማ ትሏታላችሁ ለሩታ ማለት ነው እና ውሽማ አንድን ሴት ባለትዳር ሆና መጀመሪያ እኮ እየሰሩት የነበረው እኮ የታወቀ ነው። የታወቀ ነው እየሰሩት የነበረው እና እንዴት ብላችሁ ነው ሴት ሆናችሁ ሴት ልጅ ውሽማ ሽን ምናምን ውሽማዋ ታሰረ፣ ውሽማዋ እንደዚህ ያለ፣ ውሽማዋ እንደዚህ ያለ ረነውረ የሚባል ነገር አለ። እነሱ እኮ የምር በእኛ ላይ እኮ ይሳለቃሉ። እኔ ዞርባቸዋለሁ ማለት ነው። ካሁን በኋላ ወደ እናንተ ዞር አለሁ። እነሱ ስለታረቁ ወደ እናንተ ዞርና አጠባይ እንቀጥላለሁ። የምሬ ነው የምላችሁ። እንዲያውም ከዚህ በፊት አብርሃም ስትሳደቡ አብርሃም የማትልህ ነገር አልነበረም፣ እና አሁን በልሳችሁ ወደዚህ መጣችሁ እና ያው ውሽማዋን አመጣች፣ ውሽማዋን እንደዚህ ያለች ውሽ በነገራችን ላይ ውሽማ የያዛች ሴት ናት። ውሽማ የምትለው አይደለም ጋይስ ይመስለኛል፣ እንደዛ ነው። እና ምክንያቱም የውሽማ ምንነት የምታውቀው ውሽማ ራሷ የያዘች ሴት ናት። እንደዛ ብዬ ነው የማስበው። እና ሩታ እንደሆነ አትወድቅ፣ አትሰበር፣ አትቀንስ። አብርሃምም ደግሞ እንደዛ ውድቀታቸውም ደግሞ የምትመኙ አይዟችሁ፣ ገልቴ እየጠጣችው እቢሁ እንደሆነ አልወረድም፣ ከሶስት መቶ ኬ በላይ ሆነዋል ማለት ነው። ሰላም ሆኖልኝ ቤተሰብ